ኦሪት ዘሌዋ ወያን አንድምታ ትርጓሜ ምዕራፍ ሰባት ተራ ቁጥር ሀያ አንድ ለአድማጮች እንዳይበዛ ተከፍሎ ነው እዚህ ላይ የተጀመረው ወነፍ ስኒን ተገሰሰትም ሁሉ ርኩስ ርኩሰት ካለው ወገን ርኩስ የሆነውን ሁሉ የነካሽ ሰውነት አለ አው እምርኩሰ ሰብ አው ዘምን እንስሳ ዘይኮነ ንጹሃ ከሴት ጋር ያደረውን ዝንየት ወይም ህልመ ሌሊት ያገኘውን ሰው የነካች ሰውነት ወይም እርሱ የተኛበትን ከተኛበት ላይ የተኛ ወይም እርሱ ከተቀመጠበት ላይ የተቀመጠ ከእንስሳም ወገን ንጹሕ ያልሆነውን የነካሽ ሰውነት የነካ ሰው ሰውነቱን ይታጠብ፣ ልብሱንም ይጠብ፣ እስከ ማታ ድረስ የረከሰ ነውና። አለ ወበልአትም ውእቱ ስጋ ዘመሷይ ተምዳኒ ዘእግዚአብሔር ለትደም ሰሲት ይነፍስ ይህንን ሁሉ ነክታ ብዝኔት ሕልመ ሌሊት ያገኘውን ሰው ወይም ከሴት ጋር ያደረውን ሰው ሰውነቱን ሳያጥብ ገላውን ሳይታጠብ የነካሽ ሰውነት ይህንን ነግሳ ከመስዋይተ ከእንሰሳም ወገን የረከሰውን ነገር ነግታ ልብሷን ሳታጥብ ሰውነቷን ሳትታጠብ የእግዚአብሔርን የደኅንነት መስዋዕት ከሚደረግበት መስዋዕት የተረፈውን የበላች ሰውነት ከወገኖቿ ተለይታ በድንጋይ ተወግራ በእሳት ተቃጥላ ትሙት አለ። ለእግዚአብሔር የቀረበውን መስዋዕት ንጹህ ሁኖ ሰውነቱን ታጥቦ ልብሱን አጦ ይበሉታል። እንጂ ርኩስ ነገር ነክተው የእግዚአብሔርን መስዋዕት የሚቀበሉ ሁሉ ከሰው ከወገኖቻቸው ተለይተው ይጥፉ አለ። ይሄ ማለት ለቅዱስ ስጋውና ለክቡር ደሙ ስትዘጋጁ ኃጢአታችሁን አሰባችሁ፣ በደላችሁን አሰባችሁን ንስሐ ገብታችሁ እንጂ ከናት አታችሁ ወደ ግዱስ ስጋውና ወደ ክቡር ደሙ ብትቀርቡ ስጋው እሳት ሆኖ ደሙ ባህር ሆኖ ያሰጥማችኋል ሲል ነው። ይሄውም ስጋው እሳት መሆኑ ደሙም ባህር መሆኑ በዓለም ላይ የሚመጣው መቅሰፍቱ፣ ስደቱ፣ ረሃቡ፣ ጦርነቱ፣ ችግሩ፣ ሸነፈሩ፣ ደውየው፣ ይኸ ሁሉ እሳትና ባህር ነው። የእግዚአብሔርን ቅዱስ ሥጋና ክቡር ደም ሳይገባው የሚቀይም የሚቀበል ሁሉ በዓለም ላይ የሚያመጣው መቅሰፍት ይሄንን ይመስላል። ተራ ቁጥር 22 ወነበቦ እግዚአብሔር ለሙሴ ወይ ቤሎ እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር ንግር ሎሙ ለደቂቀ እስራኤል ወበሎሙ ኩሎ ሰብሃላይም ወበግ ወዘጠሪ ይትብልዎ ለእስራኤል ልጆች የላሙን የበጉን የፍየሉን ስብ ሁሉ አትብሉ ብለ ንገራቸው አለ። ስቡን ብርንዶውን ደሙን ሁሉ አትብሉ በለህ ነገር አለው። ተራ ቁጥር ሃያ አራት ወኩሉ ሰባ ምውት ወዘበላ አሬ ለግዩር ይኩንክሙ። አውሬ የነከሰውን ሙቶ ያደረውን የበከተውን የዚህን ሁሉ ለመጻተኛ ይሁናችሁ፣ ለችግረኛ ለስደተኛ ይሁናችሁ እንጂ ለግብር ይሁናችሁ እንጂ አለ ለግብር ይኩንክሙ ቢል ለመጫኛ ለዳውላ የሆናችሁ እንጂ ሲል ነው። ይሄ ማለት አውሬ ነከሰውን ሙቶ ያደረውን የበከተውን ስጋውን አትብሉ አለ። ለመጻተኛ የሆናችሁ እንጂ አለ። ይሄ ማለት ለግብር ለስራ የሆናችሁ ሲል ነው። ቆዳው ለመጫኛ፣ ለጠፍር፣ ለማሰሪያ ለሌላም ለሌላም አገልግሎት ይሆናችሁ እንጂ ስጋውን አትብሉ ሲል ነው። አውሬ ነከሰውን አውሬ ነክሶታል፣ ከእንግዲህ ሰላም የለውም ጤናማ ይሆን ብላችሁ እሱን አርዳችሁ አትብሉ። ሙቶ ያደረውን የበከተውንም ያልተባረከ ነውና ሳይባረክ የሞተውን ሁሉ አትብሉ አለ። ይህን ለእስራኤል ልጆች ሁሉ ንገር አለ። ዋንተ ሙሰባቱ ይትብለው፣ እናንተ ግን አትብሉት ብለ ይህን ነገራቸው፣ አስጠንቅቃቸው አለ። ተራ ቁጥር አምስት ወኩሉ ዘበላ ሰብሃ እምዘ ያመጹ ለእግዚአብሔር መስዋይተ እምራኢ ለትደምሰ ሲቲ ነፍስ ምዝባ እምዘ ያመጽኡ ያለውና እምራእይ ያለው አንድ ወገን ነው። ለእግዚአብሔር መስዋዕት አድርገው ካቀረቡት ወገን ስቡን የበላ ሰው ሁሉ ያቺ ሰውነት ከወገኖቿ ተለይታ ትጥፋ አለ። ስብ አትብሉ፣ ደሙንም አድግታችሁ ቆልታችሁ አትብሉ አለ። ደም የነፍስ ማደሪያ ነችና ደምን የበላ ነፍስን የበላ ያህል ነውና አለ። ተራ ቁጥር 27 ወኩሎ ደመ ይትብሉ በኩለሄ ባህባህለው ክሙ ኢዘ እንስሳ ወኢ ዘአየዋፍ መስዋዕት በሰዋችሁበት ቦታ ሁሉ የእንስሳትም ቢሆን የአየዋፍም ቢሆን ብርንዶውን አትብሎ በቁሙ ደሙንም ቀቅላ አርግታችሁ ቀቅላችሁ አትብሉ አለ። አተታው እንዳለፈው ነው። ደሙን አርግተው ሲረጋላቸው ቆልተው ይበሉት ነበርና፣ ብርንዶውንም ይበላሉ። ደም ከብርንዶ አይጠፋም። ደም የነፍስ ማደሪያ ነችና ደምን የበላ ሁሉ ነፍስን እንደበላ ነውና ይህች ይህንን ያደረገች ነፍስ ከወገኖቿ ተለይታ በድንጋይ ተወግራ በእሳት ተቃጥላ ትሙት አለ። ተራ ቁጥር ሰባት ወኩላ ነፍስ እንተበልአት ደመ ለትደም ሰስ ምዝባ በርንዶውን ደሙን የበላሽ ሰውነት ከወገኖቿ ተለይታ ትጥፋለ። ተራ ቁጥር 28ምንት ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥራ ዘጠኝ እስከ ሰላሳ ንግሮሙ ለደቂቀ እስራኤል ወበሎሙ ዘያመፁ መስዋይ ተመዳኒት ለእግዚአብሔር ያመፅ ቁርባኖ በእደዊሁ ስብሃ ስብሃ ተላእ ወከብዶ እንተትንእስ ቅድመ እግዚአብሔር ድህነት የሚደረግበትን መሥዋዕት ለእግዚአብሔር የሚያቀርበው ሰው የፊርን ባውን ስብ ግልገልጉበቱን ቁርባን አድርጎ በእጁ በእግዚአብሔር ፊት ያቅርብ ብለ ለእስራኤል ልጆች ነገራቸው አለው በእደዊሁ ብሎ በሰው ልኮ የሚቀርሰው አለና ለእግዚአብሔር መስዋዕት የሚያቀርብ ሰው ራሱ በእጁ ይዞ ሂዶ በእግዚአብሔር ፊት ስማ፣ በእግዚአብሔር ፊት መስጠት ማበርከት አለበት። አበርክቶ ራሱ በረከት ጸሎት መቀበል አለበት እንጂ ለእግዚአብሔር መስዋዕት በመልእክት አይሆንም፣ በሰው እጅ አይላክምና። መስዋዕታችሁን በሰው በመልእክተኛ አትላኩ። ራሳችሁ አድረሳችሁ በእግዚአብሔር ፊት አቅርባችሁ ተባርካችሁ ትመለሳላችሁ ብለ ነገራቸው አለው። ሥራ ቁጥር ሰላሳን ወይ ወዲዮ ካህን ለሰባ ተላእ ላይ ለምስዋእ ወሰላ ውሰ ይኩ ለአሮን ወለደጭቁ ይወደው ካህን ቀድመ እግዚአብሔር ውስተ ምሥዋዕ ብሎ ይገጥሙታል። በእግዚአብሔር ፊት መታሰቢያ ሊሆን የፊርን ባውን ስብ በመሰዊያው ላይ ያጭሰው፣ ጭሶለት የተረፈውን ግን ለአሮንና ለልጆቹ ይሁን፣ አሮንና ልጆቹ ይብሉት አለ። ስራ ቁጥር ሰላሳ ሁለት ወአገዳሁ ዜማን መስዋዕተ መድኃኒት ክሙ ይሁ ሀብተ ለካህናት ዘያበው ደመ መድኃኒቱ ወሰብአኒ ዘደጭቅ እስራኤል ድነታቸው ሊደረግላቸው ከቀረበው መስዋይት ቀኝ ወርቹን ደመ መድኃኒቱ የእስራኤል ልጆች ኀጢአን ሊሰረይበት ስቡን ለሚያቀርበው ለካህኑ ይሁን ይህ የካህኑ እድል ፈንታ ነውና፣ አለ። ተራ ቁጥር 33 አገዳ ዜማን ለአሮን ወለደጭቁ ክፍል ውቱ ቀኝ ወርቹን ለአሮን ከእርሱም በኋላ ለልጅ ልጆቹ እድል ፈንታነውና ይሄ ሕግና ስራ ለዘላለም ጸንቶ ይኑርላችኋለ! ተራ ቁጥር ሰላሳ አራት እስመ ተላአ እስመ ተላአ ወአጌዳ ዘየማ ነሳይኩ እመሷይተ መድኃኒቶሙ ለደጭቀ እስራኤል ወውሃብ ክውለ አሮን ወለደጭቁ ይኩኖሙ ህገ ዘለአለም እምደጭቀ እስራኤል ነሳይኩ እምደጭቀ እስራኤል ነሳይኩ እመሷይተ መድኃኒት ብሎ ይገጥሙታል። ድህነታቸው ሊደረግበት ካቀረቡት መስዋዕት ከእስራኤል ልጆች ሽርንባውን ቀኝ ወርቹን ተቀብዬ ለሚያገለግሉኝ ለአሮን ለልጆቹ የዘላለም ሕግ ይሆንላቸው ዘንድ ሰጥቻቸዋለሁ ሰጥቻቸዋለሁና ይህን ለደጭቅ እስራኤል ልጆች ንገር አለ። ተላውሰ ይኩን ለአሮን ወለደጭቁ ብለህ እሰር። ተራ ቁጥር ሰላሳ አምስት ዝንቱ እቱ ክፍሉ ለአሮን ወደ ደጭቁ እመስዋይቱ ለእግዚአብሔር መ እማመይት ቀቡ ይኩኑ ካህናተ ለእግዚአብሔር። ለእግዚአብሔር አገልጋይ የሆኑ ዘንድ ከተቀቡት ሀብተ ክህነት ከተቀበሉበት ቀን ጀምሮ ለአሮንና ለልጆቹ እድል ፈንታቸው ይህ ፍርምባውና ቀኝ ወርቹ ነው አለ። ግብራችሁ የማናዊ ነው ሲል ነው። ይህም ግብራችሁ የማናዊ ነው ማለት የማናዊ ቀኝ ነው፣ ስራችሁ ቀኝ ነው፣ የቀና ነው ሲል ነው። ሰውን መክራችሁ አስተምራችሁ ወደ የማናዊ ግብር ወደ ቀኝ ስራ ወደ ቀና ግብራ ስራ ተመልሳላችሁና ሲል ነው። ተራ ቁጥር ሰላሳ ስድስት በከመ አዘዘ እግዚአብሔር ያብ እወሙ ማእመቀብ እወሙ እምረጭቅ ከእስራኤል ከእስራኤል ልጆች ተለይተው ከተቀቡበት ቀን ጀምሮ ይህን ይሰጧቸው ዘንድ ይህንን ይሰጧቸው ዘንድ ሕዝበ እስራኤል ምእመናን ይህንን ለእናንተ ይስጧቸው ብሎ እግዚአብሔር እንዳዘዘው መጠን ተናገረ። ወይ ኩኖሙ ሕግ የዘላለም በመዋእል ይሆሙ ዋው የውን ትቶ ማለት ይህ በዘመናቸው የዘላለም ህግ ይሆናቸው አለ። ይህም ለዘላለም እስከ ዓለም ፍጻሜ ድረስ በምእመናንና በካህናት መካከል ህግና ስርዓት ሆኖ ይኑር አለ። ተራ ቁጥር ሰላሳ ሰባት ወዝንቱ እቱ ህጉ ለቁርባን ወለመሷይት ለእግዚአብሔር የሚቀርብ የመስዋዕትና የቁርባን ስርዓቱ ህጉ ይህ ነው። እንግዲህ ከምዕመናን የሚቀርብ መስዋዕትና ቁርባን ህጉና ስርዓቱ ይሄ ሲሆን ለመስዋዕት ቀርቦ ተሰውቶ የሚተርፈው በቤተ መቅደሱ ለሚያገለግሉት ለካህናቱ ይሁን አለ። ለዘበእንተ ኃጢአትኒ ወለዘ በእንተ ንስሐኒ ወለዘ ፍፃሜኒ ወለዘ መስዋዕተ መድኃኒትኒ አለ። የመስዋዕተ ንስሐና የመስዋዕተ ኃጢአት የንስሐና የኃጢአት መስዋዕት ስለ ንስሐ የሚቀርብና ስለ ኃጢአት የሚቀርብ መስዋዕት የበጋ ፍፃሜና የብራይተ መድኃኒት ስርዓቱ የበጉ ፍጻሜና የሥርዓቱ ሕጉ ይህ ነው አለ። ሥራ ቁጥር 38 በከመ አዘዞ እግዚአብሔር ለሙሴ በደብረ ሲና በዕለተ አዘዞሙ እግዚአብሔር ለደቂቅ እስራኤል ያብ ቁርባኖሙ ቅድመ እግዚአብሔር በገዳም ዘሲና ሲና በሚባል ምድረ በዳ በበረሃ ቁርባናቸውን በእግዚአብሔር ፊት ያቀርቡ ዘንድ የእስራኤልን ልጆች እዘዛቸው አለ ባዘዛቸው ቀን እግዚአብሔር በሲና ተራራ ሙሴን እንዳዘዘው የመስዋዕትና የቁርባን ሕግ ይህ ነው ሲል ይህንን አስተማራቸው።